እንግዲህ እንደፎከረው አደረገው ማለት ነው። ቅድስትን ማገት አለብኝ፣ ቅድስትን ካገትኳት ብሩክ ከተደበቀበት ይወጣል እያለ ፎከራውን ቀጥሏል። እንግዲህ ሞገስ አሁን ላይ ከባድ ችግር እየገጠመው ይገኛል። ሞገስም ምክንያቱም በዚ በሉላ የተነሳ አሁን ላይ ሉላልና ሞገስን ለግድያ እየፈለጋቸው ነው። ነገር ግን ቅድስትን እንደ መጠቀሚያ አድርጎ ይዟታል። ቅድስት ከታገተች ብሩክም ከተደበቀበት ወጥቶ ይመጣል እያለ እንግዲህ ያዙ ልቀቁኝ ብሏል። ቅድስትን አፏን ድርግም አድርጎ አፍኖ አግቶ አስቀምጧታል። አሁን ላይ አቶ ምልምል የት ነው ሄደችው? ምንድነው የሆነችው? እያለ በጭንቀት ሊሞት ነው። ምሳሌንና ቅድስትን ከቤት እንዳትወጡ፣ ከቤት እንዳትወጡ ብሎ አስጠንቅቋት ነበረ። ከዛም እሷ ግን ያው እቃ ሱቅ ለመግዛት ስትሄድ ዝና ተደብቆ እንግዲህ አግቶ አስቀምጧታል። አሁን ላይ ቅድስትዬ ማነች ምሳሌዬ፣ ቤት ውስጥ ብቻዋን ናት። አጎቷ ሲመጣ ብቻዋን ቤት ውስጥ ቁጭ ብላለች። እንዴ ቅድስት የት ሄዳ ነው ብቻሽ የተቀመጥሽው ሲላት፣ አረ አጎቴ አላውቅም። ቅድም የወጣች አልተመለሰችም። ምን እንደሆነች አላውቅም። ስልክ ሲደወልላት ስልኳን ቤት ጥላ ነው የሄደችው። አቶ መልመልም በጣም ደንግጧል። ልጅቷን ምን በላት ምን ዋጣት እያለ እንግዲህ አቶ ዝና እንደፎከረው አድርጎታል ማለት ነው። በሚያሳዝን ሁኔታ አፍኖ አስቀምጧታል ቅድስትዬ። አሁን እንግዲህ ዝና ጋን ያለችውም እንትናም ብሩክም እስካሁን የት እንዳለ ምንም ማንም የሚያውቅ ሰው የለም። ምክንያቱም ምን እንደገጠመው እንኳን አይታወቅም። እውነት ለመናገር የት እንዳለ እንኳን አይታወቅም። ሁሉም በጭንቀት ሊሞት ነው። ነገር ግን ብሩክ ከባድ ወንጀል ሰርቶ ነው የተሰወረው ወንጀሉም ደግሞ ምሳሌ ለማሳከም ያን ጊዜ ብዙ ብር ዘጠኝ ሚሊዮን ብር ያክል ከሰዎች ተቀብሎ ያንን ብር የሰጡት ሰዎች ደግሞ የሆነ ውጭ ሀገር የሚሄድ እቃ ነበረ። ያንን ነገር እሱ ይዞ ከሄደ ሊታሰር ሆነ። ነገር ግን ያን ገንዘብ እጁ ላይ ከገባ በኋላ የሚወስደውንም እቃ ከተቀበላቸው በኋላ ኤርፖርት ሲደርስ ግን ቆሻሻ መጣያ ውስጥ ጥሎ ነበረ ወደ ሄደው ምሳሌ ሊያሳክም ነገር ግን ምሳሌን በጥሩ ሁኔታ አሳክሟት ተመለሰ። የሰዎቹ እቃ ግን ካሉበት አልደረሰላቸውም። እናም ብሩግ እቤት ከመጣ በኋላ ከመኝታው ላይ የት ይግባ የት ተሰወረ። እዚህ ጋም የሚባል ማንም የለም። ነገር ግን ብሩን ያስገቡለት ሰዎች አካውንቱ ቼክ ሲደረግ ሰዎቹ ታወቁ። መልመልም እንዴት ከዚህ ሰውዬ ጋር ተገናኘ? ምን አይነት ሰው ጋር ነው የተገናኘው? ሰውዬው እኮ ጅብ ነው። ወይኔ ወንድሜ ይሄኔማ ለማ በህይወት የለም እያለ እንግዲህ ያዙ ይልቀቁኝ ቁኝ እያለ ይገኛል። መልመል አሁን ብሩክ የሞት ይኖር እንኳ ማንም የሚያውቀው ሰው የለም። ነገር ግን ቅድስትዬም በጭንቀት ልትፈነዳ ነው። ቤት ውስጥ አሁን ይባስ ብሎ አቶ ዝና እሷን አግቶ አስቀምጧታል። ዝና ማለት በጣም ኃይለኛና ራስ ወዳድ ሰውዬ ነው። ሚስቴን ተነጥቄማ በህይወት ቆሜ አልሄድም። እኔ እገላሃለሁ፣ እመነኝ ሞገስ። ሁለታችሁንም ነው እየመገላችሁ እንደዚህ በቀላሉ አለቃችሁም እያለ ፉከራውን ቀጥሏል ዝና ነገር ግን ቅድስት እንግዲህ እጠቀምባታለሁ ነገር ግን እሷ ምንም አላደረገችኝም ግን ደግሞ እሷን እንደመያዣ አድርጌ ሞገስ ላገኘው እችላለሁ እኔ ከሞገስ እንጂ ከብሩክ ጉዳይ የለኝም ከብሩክ ጉዳይ ያለሽ አንቺ ነሽ ስለ አንቺ ምንም የሚመለከተኝ ነገር የለም ጎበዝ ከሆንሽ ጀግና ሆነሽ ብሩክን የገባበት ገብተሽ ቤቱን እንዲሰጥሽ መከራከር አለብሽ አለበለዚያ ግን ምንም ማረግ አትቺ፣ አላት ዝና። እንደዚህ ኮል ነበረ እኔ እናንተ ቃል የተግባባ ነው። ቆይ እንዴት፣ ለምን እንደዚህ ታደርጋለ? ኧረ እባክሽ። እና አንቺ ምን ላድርግሽ? ዝም ብለሽ ስትተኚ እኔም እኮ ለራሴ ነው የምሯሯጠው እንጂ ላንቺ አይደለም። ስለዚህ ምንም ላግዝሽ አልችልም። አንቺ ደግሞ ሳይሽ እልም ያልሽ ፋራ ነሽ። ባለባበስሽ ብቻ ነው እንጂ አራዳ ምትመስዩ። በቃ ምን ልንገርሽ? ስለዚህ ለራሴ ስትይ መሯሯጥ አለብሽ። ዝና ይሯሯጥልኛል ብለሽ እንደው ተሳስተሻል። እኔ ለራሴም የገባውበትን ችግር እንዴት እንደምወጣ ግራ ገብቶኛል። ስለዚህ ምንም ልረዳሽ ስለማልችል ራስሽ ተንቀሳቅሰሽ ብሩክን መፈለግ አለብሽ። ከዛ በኋላ የምትፈልጊው ነገር ላይ ትደርሻለሽ። ነገር ግን እኔ ዝና እንደዚህ ያደርግልኛል፣ ቤቱን ያስመልስልኛል፣ ቤቱን ይሰጠኛል የሚለው ነገር ተረቶ ነው፣ ይቀርብሻል። ምንም ልረዳሽ አልችልም፣ ማላት። ያ ነገር በጣም አናድዳት። እንዴት ላይ ለስትጫወት ትቀርማለ? እኔ ያንተ መጫወቻ ነኝ እንዴ? ብሩክ ሲጫወትብኝ እኮ ነው እየከረመው። ዞር በይ። ብሩክ ምን ተጫወተብሽ? እንዴ ብሩክ እኮ አንቺን አዝሎ ነው የኖረው። ሲጀመር አንቺ እንደማይሽ ከሆነ ሰነፍ፣ ጥቅመኛ፣ ገንዘብ ወዳጅ፣ አጭበርባሪ ሌባነሽ። ስለዚህ ብሩክ ደግሞ ከአንቺ ተገላግሏል። ነገር ግን ብሩክ የት ነው ያለው እያለ ግራ ተጋብቷል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ዝና ቅድስትን አግቷታል። ቅድስት እየ ታገተች ትገኛለች አሁን ላይ ማለት ነው። ምክንያቱም ቅድስትን ካገትኳት ሞገስ ካለበት ይመጣል እያለ እንግዲህ ፉከራውን ቀጥሏል። ነገር ግን ሞገስ መቼም አያገኘኝም እያለ ነገር ግን ደግሞ ሉላን አስተመልሼ አልሰጠውም ለሱ እያለ ይህን እያሰቃያት ይገኛል አቶ ዝና። መሀሊትም ደግሞ እሷ ምን ታደርግልሃለች? እሷን አግተህ ሞገስን አገኛለሁ የምትል ከሆነ ተሳስተሃል። ምክንያቱም ሞገስ ቀላል ሰው አይደለም። በዛ ላይ ደግሞ መልመል የሚባል ሰውዬ አለ። መልመል መልመል መልመላት አትበይ በናትሽ። እኔ እንኳን አይደለም መልመል አስር መልመል ቢመጣ ማንንም አልፈራም። ስለዚህ የኔ አሁን ጉዳዬ ሉላ ማግኘትና ማግኘት ብቻ ነው የት እንደገባች ቅድስትዬ ደግሞ እኔ ምንድን ነው ያደረኩት? እኔ ለምን ታንገላቱኛላችሁ? ልቀቁኝ በእናታችሁ። እኔ ብቻዋን የምትታመም ልጅ ቤት ውስጥ አለች። ስለዚህ ለእሷ ግዴታ መሄድ አለብኝ። እባካችሁ ልቀቁኝ እያለች እየጮሆ ትገኛለች። ነገር ግን ማንም የሚያዳምጣት ሰው አላገኘችም። ቅድስትዬ አሁን ከባድ ሁኔታ ላይ ነው ያለችው። ማንም የሚያግዛትም ማንም የለም። የት እንዳለች እንኳ አድራሻዋን የሚያውቅ የለም። አቶ መልምልም ልጅቷ የት ነው የገባችው? የት ነው የሄደችው? እያለ እንግዲህ ጨዋቱን ቀጥሏል። ነገር ግን ቅድስትዬ ስልኳን እንኳ አቤት ውስጥ ጥላ ነው የሄደችው። አሁን መልመል ልጅቷ እምን ውስጥን የገባችው የት እንደሄደች አታውቂም ቅድማነሽ ምሳሌ ሲላት፣ ኧረ አጎቴ፣ እኔ አላውቅም የት እንደሄደች አላውቅም። እውነት እመጣለው ሱቅ ደርሼ ብላኝ ነው የወጣችው። ነገር ግን አልተመለሰችም። እናም ግራ ገብቶኛል አጎቴ፣ ምን ላድርግ እያለች ከዛም በቃ አንቺ አታስቢ እሺ፣ ትመጣለች። እኔ ፈልጌ አመጣታለሁ እያለ አጎቴ፣ የት ይሆን ያለችው አባዬም ጠፋ፣ ቅድስትዬም ጠፋች፣ ቆይ ምንድን ነው ነገሩ ያለች። አንቺ አታስቢ የእኔ ቆንጆ፣ አሁን ትመጣለች። እኔ የገባችበት ገብቼ ፈልጌ አመጣታለሁ። እሺ፣ አንቺ ምንም ነገር እንዳትጨነቂ የእኔ ቆንጆ አላት። ከዛ በኋላ እሺ አጎቴ፣ ቅድስትዬም ብቻ አምጣልኝ፣ እኔ እሷ ከሌለች በጣም ነው የሚደብረኝ ስለዚህ ቅድስትዬ ካለችበት ፈልገ አምጣልኝ አለችው ቃል እገባልሻለሁ አሁን ነው ፈልጌ የማመጣልሽ የኔ ልጅ አይዞሽ እሺ አላት እሷም ደግሞ እሺ አጎቴ እጠብቅሃለሁ ብላ ቁጭ ብላ ትግስ ብላ ቁጭ ብላለች ቅድስትዬም ደግሞ እኔ ምንድን ያደረግኩት ምን አጥፍቼ ነው እኔን እንደ መጠቀሚያ ያደረግከኝ ዝና ስትለው አንቺ ምንም አላደረግሽኝም በእርግጥም እዚህ ነገር ውስጥም እንደሌለሽ አውቃለሁ ግን በአንቺ በኩል ምናልባት ሉላን ካገኘዋት ብዬ ነው። እና ታዲያ ሉላ እኛ ቤት ነው እንዴ ያለችው? ወይስ እኔ ስለ ሉላ ምን ማውቀው ጉዳይ አለ? አይ ይሄንን አላልኩም። አርፈሽ ቁጭ በይ። አሁን የምትቀመጪ ከሆነ እነግርሻለሁ። እልህን አታስጨርሽኝ አላት። እሷም ደግሞ እባክህን ልጅቷ ብቻዋን ነው ቤት ውስጥ ያለችው፣ የአደራ ልጅ። ስለዚህ እባክህን ዝና ለቀቀኝና ወደ ቤት ልመለስ ብትለውም እሱም አርፈሽ ቁጭ በይ አልኩሽ እኮ አሰሚም እንዴ ከዛም እሷ ቁጭ ብላ እያለቀሰች አፏን አፍኖ፣ እሻፌን እንኳን ፍታኝ አፍሽን ከፈታውሽማ ትጮህ ያለሽ። ስለዚህ አርፈሽ ቁጭ በያልኩች ማትቀመጪ አይ የምትይ ከሆነ ግን የሚከተልሽ ነገር ከባድ ነው አላት። እሱም ደግሞ አሁን እኮች ልጅ ዝም ብዬ ነው ያሰርኳት እንጂ ምንም አጠቅመኝም። እስቲ ቆይ ትንሽ ሊያትና እለቃለሁ በሷ ቦታ ምናልባት ፈርቶ ከለቀቀት እሉላን ብዬ መቼም ከሉላ ተስፋ አልቆርጥም። ነገር ግን ሉላን ደሞ የምፈልጋት አብሬያት ልኖር ሳይሆን ያው ልበቀላት ነው። ሉላ መቼም የሌላ ሰው ሆና፣ በተለይ ደሞ የሞገስ ሆና ማየት አልፈልግም እኔ በህይወት እያለሁ። ስለዚህ የት እንዳለች እና ምን ውስጥ እንደገባች እስከማገኛት ድረስ አንቺ እዚሁ ትሆኛለሽ አላት። ከዛም እሷ ስቅስቅ ብላ አለቀሰች። እባክህ ልቀቀኝ ዝና? እኔ ልጅቷ ብቻዋን ነች ቤት ውስጥ ፣ ስለዚህ እሷን ጥዬ እዚህ መቀመጥ አልችልም። አርፈሽ ቁጭ በይ ቅድስት ብሎ ቤቱን ቆልፎባት ጥሏት ሄደ። አሁን እንግዲህ ብሩክ የት እንዳለ እንኳ አይታወቅም። መልምልም በጣም ተጨንቋል። ደግሞ አንቺን ልፈልግ ወይስ ወንድሜን? ምን አይነት ጉድ ነው የመጣብን ዘንድሮ እያለ ግራ ተጋብቷል። የት እንዳለች እና አምን ውስጥ እንደገባች እንኳ አይታወቅም። አሁን ላይ እንግዲህ ከባድ ችግር ነው። ምሳሌዬም ደሞ። ደግሞ አረ፣ ቅድስትዬ ካልመጣች ምሳ እንኳን እኮ አብረን እንበላለን ብላኝ ነው ጥላኝ ሄደችው። ስለዚህ የት ገብታ ይሆን እያለች በጣም ተጨንቃለች። አንቺ አትጨነቂ፣ አንቺ ተጨንቀሽ እኔንም አታስጨንቅኝ ባክሽ፣ ዝም በይ፣ ትመጣለች አልኩሽ እኮ አላት አጎቷ። ከዛም እሷም አልበላም፣ በቃ ቅድስትዬ ካልመጣች እኔ ምግብ መብላት አልፈልግም ብላ ብቻዋን ቁጭ ብላለች። እንግዲህ ሰውየውን በጣም ተጨንቋል አሁን